ሚሽን ከጨረሽበት፣ ከደከምሽበት፣ ከሰውነት ተራ ከወጣሽበት ነገር አይብስምና ገንዘብ ከፍለሽ ባልሽን አስገድዩ አሏት። አሰላሙ አለይኩም ወረመቱላ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ፣ እንዴት ናቸው? እንደምን ቆያችሁ? ከኔ ጋር ሁሌ ሰላም ነው አልሐምዱላህ። ዛሬ እጅግ በጣም ልብ የሚሰብር ነገር ነው ይሽላችሁ የመጣሁት ለእናንተም ጥንቃቄ ይሆን ዘንድ ይጠቅማቸዋል ብዬ ወደ እናንተ መጣሁት። ይህን ቪዲዮ ለብዙዎች ሼር አድርጎት ይጠቅማቸዋል። ምናልባት እንደዚህ አይነት አይነት ነገር እንዳይፈጠርባቸው፣ ይህን ቪዲዮ አይቶ ጥንቃቄ እንዲያደርጉ ዘንድ ይሆናቸዋል። ይህ በምስሉ ላይ የምትመለከቱት ቤት አንዲት የማዳም ቅመም እድሜዋን የጨረሰችበት ረጅም ጊዜ የማዳም ቤት ሰርታ ያፈራችው ሀብቷ ንብረቷ ነበረ እና እንደምትመለከቱት ነው። ከመሬቱ ጀምሮ ቤቱ ሰርታ ይህንን ሁሉ የቤት እቃ አሟልታ፣ እነዚህ ባደረገችበት እንግዲህ እዚህ ጋር እንደጻፈችው ስንት ለፍቼ ከሰውነት ተራ ወጥቼ መከዳቴ በጣም ያሳዝናል ብላች። እናቴ ነገ ዛሬ ትመጣልኛለች ብላ እየጠበቀችኝ ነገር ግን ደግሞ እኔ እንደዚህ ሁ ተከዳውን ነው ያለችው። የተከዳችበት ደግሞ ይሄንን የመሰለ ቤት እንደዚህ ሰርታ እንደዚህ ደክማ የሰራችበት ቤት በባሏ ተከድታ እንግዲህ ባሏ በዚህ እሷ በለፋችበት በደከመችበት እድሜዋን በሙሉ በጨረሰችበት ቤት ላይ ሌላ ምስት አግብቶ በሌል ከሌላ ምስት ጋር እሽኮሎሌ ይላል ማለት ነው። እና ብዙዎቹ ይህንን የተመለከቱ እህቶቼ፣ ወንድሞቼ ባልሽን እንደዚህ ደክመሽ፣ እንደዚህ ለፍተሽ እድሜሽን የጨረስሽበትን ቤት ሌላ ምስት ካገባ ከዛ ከለፋሽበት ከጨረሽው ንብረት አይበልጥምና ለገዳዮች ገንዘብ ከፍለሽ ባልሽን አስገድዩ የሚል ምላሾች ከብዙዎች ደርሷታል። እሷ ደግሞ የእሷ ምላሽ ደግሞ እኔ ማድረግ አድርገው ነበረ። ነገር ግን የልጅ በመሀላችን ልጅ አለ። ነገ ልጄ ሲጠይቀኝ ምን እለዋለሁ? እኔ እናቱን አባቱን አስገድዬ ነገ ለሱ ለልጄ አባቴ ብሎ ሲጠይቀኝ ምን የሚል ምላሽ ሰጠለው ነበር የእሷ ምላሽ። እናንተ ብትሆኑ ምን ታደርጋላችሁ? እድሜያችሁን የለፋ ያደረጋችሁበት የደከማችሁበት በዚህም እንደዚህ አድርጋችሁ አሳምራችሁ ሌላ አግብቶ ሲጠብቃችሁ እናንተ ምን ትወስናላችሁ? እንደኔ እንደኔ ግን ልጅሽ ኖትም ጥያቄው አይቀርም እና ይጠይቃል። ከመግደል ቤቱን ገብተሽ በእሳት አጋየው ነው እምልሽ። ወላሂ ላዚም እሱም አይኖርበትም፣ ያቺ መታ አትኖርበትም። እንደዚህ አፈርድም፣ የበላችሁበት ስደት እንኳን ይሄን ሁሉ ጊዜ ይሄን ሁሉ አመት ለፍተሽ ሰርተሽ ቀርቶ አንድ አመት እንኳን የሰራችሁበት ቤት አፈር አባቱ ይብላና ማንም አይቀመጥም። እሱ አግብቶ ሌላ አይቀመጥም። እሳት ልቀቁበት ወላሂ፣ እንደዚህ ነው ምላችሁ። ግን እኔ ለወንዶች ጥያቄ ማለት ነው፣ ግን ምን አይነት ሰዎች ናችሁ? ምን አይነት ፍጡሮች ናችሁ? ግን ሀቂቃ ሁላችሁንም ማለት አይደለም፣ ይቅርታ ሁላችሁን አይደለም። አንዳንድ ወንዶች በእርግጥ በጣም ስነ ስርዓት ያላችሁ ጨዋዎች ለምስቶቻችሁ ትልቅ ቦታ ያላችሁ፣ ለነገ ህይወታችሁ ለልጆቻችሁ በጣም መስዋዕትነት የምትከፍሉ እንዳላችሁ አውቃለሁ። እናንተን አይደለም እየተናገርኩ ያለሁት። ምስት አግብታችሁ ምስቶቻችሁን ሌላ ቦታ ልኳችሁ፣ እናንተ በተለያየ ሱስ ውስጥ ሙናችሁ እንደዚህ ምስቶቻችሁ ሰርተው ምስትዛ ሰርታ እንደዚህ ባከማቸችው ንብረት ላይ አግብታ የምትቀመጥ ቆይ አሁን ወንድና ሀቂቃ ምን የሚሉት ነው ወለ ከእስልምና አንጻር አንዱ ለሶስት አራት እስከ አራት ይቻላል የሚለው ነገር ልታቀርቡ ነው እውነታችሁን ነው ግን ስለ ዲኑ ስለ ሸሪያው አውቃችሁት ነው ሸሪያው እንደዚህ ነው የሚያዘው አብዛኛው ጊዜ ሲጠየቁ ከአንድ እስከ አራት ይፈቀዳል። ስለዚህ ለዛ ነው የገባሁት ትላላችሁ። የምራችሁ ነው? ሸሪያው እንደዚህ ነው የሚለው? አንዷን አግብተ ስደት ሸኛትና ከዛ በኋላ እሷ በሰራችበት ቤት አንተ ሁለተኛ ድገም ነው ሶስተኛ ድገም ነው አራተኛ ድገም ነው የሚለው ሸሪያው? መጀመሪያ ስለ ሸሪያው ጠንቅቃችሁ ወቁ። ሸሪያው ማስተዳደር ካልቻልክ እንኳን አንድ እንበጭራሽ እንድታገባ አይፈቅድልህም። እንድትጾም ነው የሚፈቅድልህ ከቻልክ አንዷን እንድታገባ አንዷን ማስተዳደር ሙሉ ኃላፊነት ወስታ ሁል ነገሯን ችለ ማስተዳደር ሲችል ነው ሁለተኛ ማግባት የሚፈቀድል እንጂ፣ እሱ አረብ ሀገር፣ ስርታ ደክማ ለፍታ ጥራ ግራ እንደዚህ አሳምራ፣ አንተ ሁለተኛ ሚስት ልታገባበት ሶስተኛ ሚስት ልታገባበት አራተኛ ሚስት ልታገባበት አይደለም። ሸሪያው ይህንን አይደለም የደነገገው። መጀመሪያ ስለ ሸሪያው ተማሩ። ሸሪያው ምንድን ነው የሚለው? ሀቋን ሙሉ ሀቋን ያዛችን ሁለተኛዋን የመጀመሪያውን ሀቋን እጠብቃለሁ ሀቋን እችላለሁ ብለህ እርግጠኛ እስክትሆን ድረስ እንዳታገባ ነው የተባለው። ገብተዋል አድሎ እንዳዩ እንኳን አመቻችታ ስለኖረዋታ ልብ እንኳን ወደ አንዷ የሚያነዝብ የሆነ አለ አይደል? አድሎ የምታረግ ከሆነ ሁሉ እንድታገቡ አይፈቅድላችሁ። መጀመሪያ ስለ ሸሪአው ጠንቅቃችሁ ብታቁ የተሻለ ነው። ዝምብላችሁ እንደዚህ የሰው ጉልበት ላይ የሰው እድሜ ላይ በእንትን ባትሉ ባትጨማለቁ ደስ ይለኛል። የባስ ንግግሩ ሁሉ ጠፋብኝ። ሀቂቃ በጣም የተናደድኩት በጣም ማለት በቃ በሰፊ እየተደረገ ያለ ነገር ነው። እና እህቶቼ ደግሞ ጥንቃቄ አድርጉ። አንዳንድ እህቶቼ አላችሁ፣ አረብ ሀገሩ ናችሁን ካስራችሁ ገንዘባችሁን ለዛን ካላሳራችሁ ለጭራሽ ላላገባችሁት ሰው አብራችሁ አንድ ቀን እንኳን ላኖራችሁ ሰው ገንዘብ እያላካችሁ ቤት ስራ፣ መሬት ግዛ፣ እንደዚህ ያደርገ ብላችሁ ብር ትልካላችሁ። ገና አላገባችሁትም። እሺ፣ ያገቡትስ እሺ፣ አግብተው የመጡት እሺ፣ አብሮ ስለነበሩ ህይወትን ስላዩ ቢያንሱ እንኳን እሱ ህይወቴ ብሎ ያደርጋል ብለው ወጥተው ነው እንደዚህ የሚበሉት እናንተ ግን ምንነቱ ሳታቁ ንካ በርቀት አድርጋችሁ ለእሱ ገንዘብ የምትልኩ ሰዎች ንቃቄ አድርጉ። እሱ ንካን ያሰራችሁት፣ ስለዚህ ገንዘባችሁን ወደ እሱ ላኩ የሚል ሸሪያ የለም። ሲጀመር ሴት ልጅ የማስተዳደር ግዴታ የለባትም። ማስተዳደር ያለበት ወንድ ነው። ግን አሁን ደግሞ ተገልብጦ ኢትዮጵያን ሴቶች ናቸው እያስተዳደሩ ያሉት። ወንዶች ቁጭ ብሎ ሀገር፣ ሴቶች ተሰደው ይሰራሉ። ወንዶች እኮ የሚገርማቸው ነገር ወንዶች አይሰደዱም። ወንዶች ቁጭ ብለው ጫታቸውን ያው ይቀመቅማሉ። ሴቶች ይሰደዳሉ፣ ግርድና ይሰራሉ። ለነገለ ህይወቴ ብለው ያስባሉ። የሚገርም ነገር እኮ ነው በቃ መስራቱ መለወጡ ጥሩ ሆኖ ሳለ ግን ደግሞ እናንተ ለምትሊኩለት ሰው ማወቅ አለባችሁ። ንካ ብቻ ስላሰራችሁ ገንዘባችሁን ንካ ላሰራችሁለት ሰው ብቻ ልካችሁ በኋላ ባዶ እንዳትቀሩ። በተጋጫችሁ ቁጥር ወይ ደግሞ ዝም ብሎ ሁለት ሶስት አራት ይፈቀድልኛል ብሎ ስለሚያስብ ስለ ሸሪያው የተደነገገውን ነገር ሳያቅ በቤት ሻግብቶ ይቀመጥበታልና ጥንቃቄ አድርጉ ለማለት ነው። ሌላው ደግሞ በዚህ አጋጣሚ አንድ ነገር ልንገራችሁ እንዴት እህታችን እንደዚሁ፣ ልጁን አታውቀውም። በሰው ሰው ተገናኘች ና ያሁ እስከ ንካ ደረሱ፣ ንካ ታሰረ። ከሚገርማቸው ነገር በቃ ገንዘቡን ምትልከው እሱ ነው፣ እሱ ጋ ነው። ቤት ሰራ፣ በቃ ይሄን አድርግ፣ ይሄን አድርግ ስትል መሬት ገዛ፣ ቤት ሰራ፣ በቃ ሁሉም ነገር እንደጨረሰ ነው የሚነግራት ማለት ነው። በስተ መጨረሻ ደግሞ በቃ ልመጣ ነው ስትለው፣ አንድ ሁለት አመት ጨምሪ ያላት እሺ አለች። ምንም ማድረግ አትችልም። አካባቢው ሁላ አታውቀውም እኮ በሰው ሰው ነው የተገናኙት። ከዛ አንድ ሁለት አመት ጨመረች። ተመልሰ አሁን ልመጣ ነው ስትለው ሰውየው አድራሻውን አጠፋ። ያን ሁለት አመቱንም ገንዘብ በልቶ ያንንም የመሬቱንም ቤተሰራበትንም በቃ እቃ ሟላ ብላ ትልክለታለች። ከዛ ያን ሲታርጉ ከበላ በኋላ ሰውየው አድራሻውን አጠፋ ማለት ነው። ያገናኘቻትን ልጅ ስትጠይቃት እኔም የት እንደገባ አላቅም፣ ስልኩ አይሰራልኝም አለቻት። ከዛ በኋላ ያቺ ልጅ ምን ማድረግ አለባት ይሄው ቁጭ ብላ ያለቀሰች ነው። ከባሉም ከባልም አልሆነች፣ ከገንዘቧም አልሆነች፣ ከቤተሰቧም አልሆነች። ምክንያቱም ቤተሰብ መጀመሪያ ታይያላት ነበር እኛ አናውቀውም አንቺ በርቀት እዛ ተገናኝተሽ ንካ ታሰረና ገንዘብሽን ሁሉ ነገርሽን ወደሱ አርገሻል። እኛንም ጥለሻል። ለእኛ መደወል እንኳን ሌላው ነገር መላኮንሱ እንኳን ተዩ ለእኛ ለሰላምታ እንኳን መደወል አቁመሻል። አታማክሪን ምን እንደምትሰሪ እንዴት እንዳለሽ ሁሉ በምክር ደረጃ ሁሉ አታማክራቸው ነበር አሁን ከሁሉም አልሆነች ማለት ነው ከእድሜዋም አልሆነች ከገንዘቡም አልሆነች ከጊዜዋም አልሆነች ከባሏም አልሆነች ከቤተሰቧም አልሆነች እና ከሁሉም መራቅ የሚባል ነገር አለ ጥንቃቄ አድርጉ ለማለት ነው ውዶች አመሰግናለሁ ስለተከታተላችሁ ይህ መልእክት ለጥንቃቄ ይሆን ዘንድ ለሁሉም እንዲደርስ ሼር አድርጉት ያው በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ